የረመዳን ስራ ቶሎ ቶሎ በይ። አንቺ ጌማቱን ጌማ ቶሎ ቶሎ በይ። አትገላመጪ ሴትዮ፣ ቶሎ ቶሎ በይ በስርዓቱ። ጥበሽ ሾርባ ጠደሻል፣ እይ ውስጥ ጨው እንዳለው። ጨው አለው ሴትዮ። በደንብ በደንብ። ይሄን ብቻ ነው ኃይልሽ ዲያረ? በደንብ በእጅ ነው የሚጣፍጠው። ሀሪስ በማሽን የተመታ አይጣፍጥም። በደንብ በደም በደም በደንብ። አትገለማ መጪ ሲትዩ እዚህ ጋር ምን እየሰራሽ ነው? ክለብ ሳንዱች። ኦኬ እሺ እሺ፣ ቶሎ ቶሎ በይ፣ ቶሎ ቶሎ በይ። ሰዓት የለም፣ ቶሎ ቶሎ በይ። እዚህ ጋር ሌላ ሳንዱች እየሰራሽ ነው? አዎ። በጣም ግን የመፍጠን ችግር አለብሽ፣ አትፈጥኝም። ሰአት ሄዷል። ቶሎ ቶሎ በይ ቶሎ ቶሎ እንዴ፣ ምንድነው እንደዚህ ግን የሚያንቀራፈፈሽ? ነገር እነሱ ሊበሉ ሲሉ ያለ ያለ ማለታቸው። እዚጋ ሁሉ ነገር ሬዲ ሆኗል። ጌማት አለ፣ ቡናና ሻይ ተፈልተዋል። እዚጋ ምንድነው ሻይ አለ፣ እዚጋ ኮፊ ይላል ቡና አለ፣ ሬዲ ሆኗል። ከዚህ ጋር ሾርባው ደርሷል፣ ሀሪሱ ደርሷል፣ እዚጋ ሁሉም ነገር ደርሷል። የሰራራችሁ እንዳለ ነገር ጎበዝ ሳርዬ ጎበዝ እጅሽ ይባረክ። እዚጋ ችፕስ ለልጆቹ ነው ኦኬ፣ ሳንዱጆቹም ከለ ምንድን ነው እዚጋ ቁጭ ብለሽ ደከመሽ። ውይ ደከማት። እኔን እኔን በቃ አይዞሽ፣ በቃ ቀስ ብለሽ ትሰራው ያለሽ ሌላውን ስራ እረፊ በቃ፣ ቲማቲሟንም የተራረፈቻትን እንቁላልዋንም ምናምንም እየበላሽ ትንሽ እረፍቱ ሰጂ የእኔ ፍቅር ወገብሽ አይደል? አይዞሽ አይዞሽ። ሊበሉ ሲሉ በተለይ በጣም ያጣድፋሉ እነሱ ሊበሉ ሲሉማ። አቤት አይ፣ ጂቢ ወዲ ጂቢ፣ አቤት እንዴት እንዴት እንደሚያደርጋቸው እኮ እንዴት እንዴት። ጌታ ቀሪ በለኝ። ውይ በስማ፣ እንደዚህ ሁሉ ቤትሽ እንዲ ቆሽሾ ነው ቁጭ ያልሽ ሳርዬ? ቤትሽ እንደዚህ ቆሽሽ ብሎ አንቺ ቁጭ አስቻለሽ? አቤት እንደውም፣ ግማሹን እኮ ስራ ሰርተሹ ነው አጣጥበሽ ነው። ይሄማ ትንሹ ነው። ይሄ በጣም በትንሹ ነው። አይዞሽ የኔ ፍቅር አይዞሽ። ዛሬ ሰባት ቀን ነው፣ ሀያ ሶስት ቀን ይቀርሻል። አይዞሽ ጎበዝ። እዛ እንደዚህ ጋዝሽን አጸዳሽ፣ ቤትሽ እንደዚህ ፍንትው ጣነሽን፣ ጎበዝ ዬ አይዞሽ። እሺ ሶስት ሰባት ቀን ተጾሟል፣ ሀያ ሶስት ቀን ይቀራል። ስለዚህ አይዞሽ። ለእነሱም በሰላም ያስጨርሳቸው አንቺንም በሰላም ስራውን የጨርስልሽ። ዛሬ ሀዲያ መጣልኝ። አቡድ ሰጠኝ፣ የማሳድገው መንትያው ልጅ ሳራ ሰጠችኝ። ምን እንደሆነ አላቀብች እናያለ ከአቡድ እንጀምራለን፣ ወይም በቤቴሱ በጣም ደስ ብሎኛል። ይሳሸገናል እኔ አላምንም። ወርቅ ምብርሃን ሱ እኔ አላምነው ወርቅ ወርቅ ብጌታ ብኢየሱስም ተሰጥቶኝ አያውቅም። ሀዲያ ወርቅ እኔ አላምነው። ይሄ ደግሞ ይከበታል። ሀዲያ መጀመሪያ ነው። መንታ ልጆቼ ናቸው የሰጡኝ። መንታ ያሳደግኳቸው በኪዳነ ምሕረት ስም በኪዳነ ምሕረት ስም ሽቶ በእመቤቴ ስም በእመቤቴ ስም በእመቤቴ ስም ሶስት ሽቶ በኪዳነ ምሕረት ስም በእውነት አድዬ መጀመሪያ ነው የርቤ ማዳም ያመሰግንሻለሁ። አሁን ሱቅ ሄዳ መጣች፣ ገዛስታው መጣ ማለት ነው። ለልጆቿ ነው የሰጠችው፣ ለሳሲ ስጡ ብላ። ይሄ ከሳራ ከመንትያዋ ልጅ አመት ከስድስት ወሯ ነው ኔ ጋ የተወለዱት። ይሄ አቡድ ሰጡኝ፣ ወርቅና የአንገት ወርቅና ሽቶ። ማዳም በጣም በጣም ነው ማመሰግንሽ። እውነት እንዳንቺ አይነት ደግ ሰው አጋጥሞኛ አያውቅም። ምንም አድርጌልሽ የልሽ አይደለም፣ እናቴ እኔ ሸቃልቶች፣ ማዳማችሁን አስደስቱ የምላችሁ በምክንያት ነው። ከስልክ ርቃችሁ ስራችሁን ስሩ በደንብ። እንደዚህ ሀድያ ይሰጣችኋል። ሀድያ አንኛው ደስ ብሎኛ። ይኸውትማ ልከፍተው ነው። ዝም እየሳሰበ ሽቶ ነው ወርቅ አይዶ። እሺ ከፍቸዋሉ፣ ግን አላየትም።